ጽናትና ባአቢ የደረሰ እየደረሰ ስትሉ እየጠየቃችሁም ያጠያየቃችሁም የደወላችሁም ያልደወላችሁም ያው እኛም እየፈለግን ስናፈላለግ ስንፈልግ ስናፈላለግ ቆይተ ነበረ። በእርግጥ ብጻፍደዋል። በአሁኑ ሰዓት ሰሞኑ ያው ተደናቅዶ ነበረ። እንዳያችሁን ድንጋጤ ላይ ነበሩ ራሄንና ባአቢ። ያው አንድ ቢሮ ላይ ቁጭ ብለው ጽናት ገጠሜ መታ እንዴት እንደሆኑ አይተናል፣ ሰምተናል፣ አይተናል በጆሯችንም በአይናችንም ሁሉም አይተናል። ከዛ በኋላ ደንግጠው ጠፍቷል መሰለኝ። እንግዲህ እነሱን የበላ ጅብ አልጮኸም ብሏል። ጅብ አልበላቸው ምናልባት በላቸው ይሆናል ወይ የጠፉ የሚለው የሁላችንም ጥያቄ ነበረ። ምናልባት እን ደውላቸው እንድትኖሩ ትችላላችሁ። ያው የምትፈልጉም በእርግጥ ብዙ አድናቂ ያላቸውና በዛ አድናቂ ሁሉም አንድ ካልደወለ ምኑን አድናቂ ነው። ስለዚህ የደወላችሁም ካላችሁ እኔ አሁን እንደሌላ ጊዜ አልደወልኩም። ያው ወደው ያለው አልዋሻችሁም፣ አልደወልኩም፣ ግን አንዳንድ መረጃ ያው ለመጠያየቅ ፈልጌ ወይም ደግሞ ጠይቄ ነበር ማለት ይቻላል። ነገር ግን ምንም ወሬያቸውን እንዳልተሰማ እኔ እዛው ስታፍ ላይ ወይም ደግሞ ቢሮ ላይ እዛው ጸጥ ብሎ ይሁን እዛው ይዟቸው ጠፍቶ ይሁን እኔ አላቅም። የበዛን ሰዓት እንዳያችሁት አይደለም እሱ እኛም ደንግጠናል፣ አለ ዶክተር አብይ። ያው እኛም ደንግጠናል ነበር ያኔ በዛ በድንጋጤ ይዟቸው የጥፋም የሚታወቅ ነገር የለም እስካሁን ጠፍቷል። ግን አንዳንዶቹ እንዳሉት ከሆነ እንደዚህ ተፋጠው እያሉ ጋሽ ናሆም ወይም ደግሞ አውጋሽ ጋሽ ናሆም ተሳይ ጠረ የባቢን አባት ማለት ነው ተስፎሽ ወሱን መጥቶባቸዋል ነው የሚልም አለ። እነሱ መጣል በጣም ስራቸው ስራቸው ነው የሚሉም አሉ። ነገር ግን ያው ሁላችንም ደህና እንዲሆኑ ምኞታችን ነው አደል እንዴ? አዎ። አንዳንድ ተንኮለኛ ሴቶች እስካሉ ድረስ ሴቶች አልኩኝ እንዴ? ይቅርታ፣ ሰዎች ለማለት ነው። ሴቶች በማን ነው ተንኮለኛ? እንደ ራሄል አይነቱ መቶ እንደዚህ የውያ ምንድን ነው የውያ? ማወናበድ፣ ማወናበድ፣ የሚያወናበድ ቆይቶ ቆይቶ የሆነ ቦታ ይከርም ይከርምና እንደዚህ ጸብጸብ ሲለው ጸብጸብ ሲሸተው ጸብን ለመፍጠር ያው ምንም ያለ ቦታ ወይም ደግሞ ሰላማዊ የሆነ ቦታ ይሄድና ጸብ ይፈጥራል። ልክ እንደ ባቢ አሁን ባቢና ጽናት በጣም ጥሩ ሁኔታ ላይ እያሉ እየተጽናኑ፣ ጋሽ ግርማን ባቢ ወዶት በጥሩ ሁኔታ እየተጋገዘ በማይመቻ ሰዓት ሄዶ አባቷን እየጠበቀ እንደዚ አይነት ጓደኛ አለ እንዴ? አሁ ይኖራል፣ እንደዚህ ተከባብሮ ተዋዶ ወደ ፍቅር ሊገቡ የተጠጋጉ ሰዎችን እንግዲህ ያው እችኛዋ ደግሞ አልኳቸው። እንደዚ እንደዚህ አይነት ተንከሴ ሰዎች ሲኖሩ ሰላም ያደፈረሳሉና፣ ከየት መጣች ሳትባል ሽኩክ ብላ መጣች ሾክ ከነች እራሷም። ያው በጠበጠቻቸው በጠበጠቻቸው፣ ብቻ ምን ብሱ ብቻ ያው አስጠፋቻቸው፣ እሷ ከመጣች በኋላ ማለት ነው። በነገራችን ላይ ራሄል እና የባቢና አባት ተመሳሳይ ናቸው። ሁለቱም ተንኮል ናቸው። ያው ተንኮል ከአጠገባቸው የማይጠፋ ከዙሪያቸው ያለ ግን የእውነት የእውነት ተንኮል ነው ወይስ የውሸት እና የውሸት ተንኮላል? አሁን ሊሆን በቃ እንትን ለማለት ያክል ነው እንጂ አንዳንድ ሰው ውስጡ በጣም እንትን ነው። አንዳንድ በቃ የሆነ ተንኮል የሚመስለው ይሄ ፊቱን የሚያሳየው አክት ወይም ደግሞ

አሁኑ አሁን ልጅ አባቷን ያላትን እንትን ጠቃላችሁ፣ በአባቷ ፊት ምንም አትልም። እሱ እንኳን አደከምኩሽ ልጅ እኔ ያንቺ ኮሽከም ኮንኩኝኩ እኔ ኮኒ ያንቺ እንደዚህ አደረግኩ ሲል፣ አባቴ እኔ አንተ በህይወት እስካለህ ድረስ ይሄ ነው የእኔ ደስታ፣ ምንም አትጨናነቅ አታስብ፣ በቃ እኔ የሚያስደስተኝ አንተ ሳየው ነው፣ አንተ መኖርህ ነው። ብዙ ነገር አለባት፣ በቃ በተስፋ አያችሁ አይደል? ያው ምንም ሳይኖራት ማለት ነው። ያው ተስፋ ጥሩ ነው። አንዳንዴ ሰዎች ተስፋ የሚቆርጡበት ጊዜ ያለና እንትሳ ደግሞ ተስፋን ያው ነገን ተስፋን አድርጎ ወይም ደግሞ ነገን እንትን ብሎ ይቀየራል ብሎ ያመነ ሰው ሁሌም ተስፋ ይኖራል። በእርግጥ ይቀየራል፣ ሁሌም አንድ አይነት አይደለም። እና የአባቷን የምትሰጠው ተስፋ የሆነ በቃ ተስፋ እንዳላት ነጌ ሌላ ቀን እንደሆነ ምን የምታለቅሰው እኮ በአባቷ ፊት አታለቅሰው፣ ተደብቃ ነው የምታለቅሰው። አባቷን ማስቀየም ወይ ደግሞ አባቷን እንዲያዝን አባቷን እንዲያስብ አትፈልግም። በሱ ፊት ፊቷ ምን በቃ። አንዳንዴ ደግሞ እሱ አባት አደል መቼስ፣ የልጁ እንትን አይጠፋውም። ፊቷን አይቶ ነው የሚረዳው። ከውጭ አልቅሳ መታ በቃ ተሰቃይታ፣ ብዙ ስቃይ ሄዳ ቤት ስትገባ ፊትዋን በቃ የሆነ ለመሳቅ አንዳንዴ እንትን ይላል ምንድነው ያሳውቃል። ምንም የምትሰውቁት እንትን ጥሩ አይደለም። ውስጣችሁ ጥሩ ካልሆነ እዛ ሰው ለማስመሰል ከሆነ ምንም የሚወዳችሁ ሰው ከሆነ ያላችሁበት ስሜትን ይረዳል። እሱ ጋር መታችሁ ምንም እንዳልሆነ ሰው ምንም እንትን እንዳለ ሰው ስትሉ ያው ያውቃል። የሚያውቃችሁ ሰው እና ምንም ብትለው ደግሞ ጋሽ ግርመን ያውቃል። ልጁ መቼም ልጁን አይረዳም እንዴ? አው ይረዳል። ለመኑ እነዚህ ሰዎች ዛሬ እንደዛ ሆኖ ማለት ነው ነገ ትልቅ ቦታ ነው የሚደርሱት። የምሬ ነው የምላቸው ጋሽ ግርማ ተሽሎት በሁለት እግሩ ሄዶ ካሉበት ጭንቀት ሀብታቸው ተመልሶ ቤታቸው እንኳን ተሽጧል፣ አይሆን ድርጅቱም ተመልሶ በእርግጠኝነት ጋሽ ግርማ ከተነሳ ከተሻለው መንቀሳቀስ ከተጀመረ ያው ይሰራል። አሁን ደግሞ ጽናት የምትሰራበትን ጽዳት እንደሆነ አያቅም። ይህን ሲያቅም ምናልበት የበለጠ እንትን ለው ይችላል ሲነሳ ደግሞ ከተሻለው የዛ ነገር የተሻለ ነው እና የሚሆነው። ብቻ ያው ተስፋ ለመቆረጥዋ፣ ጎበዝ ጠንካራ ብዙ ሰው አለ። እንደዚ አይነት ሰው ራሱን ተሰብሮ ራሱን ተጎቶ ሰውን የሚያቆማል እና አባቷን ያላት ክብር አባቷን ያላትን ብቃ እንዳያስብ የምታደርገው ነገር እጅግ በጣም ደስ ይላል። እንደ ራሄል አይነቱ ደግሞ ተስፋ አስቆራጭ የሰውን ሕይወት የሚቀሙ የሰውን ሕይወት የሚያጨልሙ ተንከሲ ሰዎች አሉ። እነዛን ደግሞ እንግዲህ ያው ሁሉም የስራው ነው። ስለዚህ ምንም ማድረግ አይቻልም። ሁሉም በስራው ያገኘዋል። ጽኑዬ ጽኑዬ፣ አይዞሽ። ያቺም ነገ ትሄዳለች። አንቺ ነባቢም ትገባላችሁ፣ አባትሽም ይሻለዋል፣ ድርጅታችሁም በእጃችሁ ይገባል። ይሄ የእኔ ብኞት ነው የምን ደግሞ ይሆናል። ምክንያቱም የተጎዳ ሰው እኮ እንተጎቱ እኮ አይቀርም ሀቅ ካለው ምናልባት ሊዘገይ ይችላል እንጂ መቼም ሀቁ የትም አይሄድም። እንደ እውነት ሰውን ሀቅ ከምትበሉ እናንተን ሀቅ የተበላባችሁ ይሻላል። ምክንያቱም ነገ የተሻለውን ስለምታገኙ ሀቃችሁ ደግሞ የትም አይቀርም። ስለቆየ ስለዘገየ አይመጣም ማለት አይደለምና በህይወታችሁ ተስፋ ተቆረጡ፣ ለማደረግ ያክል ነው። ሰላማችሁ ይብዛ ባይ።